ለሁለት መቶ ሃምሳ ዓመታት የኢትዮጵያ ዋና ከተማ በመሆን አገልግላለች። የጎንደር ከተማ የታሪክ እንዲሁም ደግሞ የቅርስ ማህደር የሆነችው ጎንደር በተለያዩ ጊዜ አስተዳድሯት የነበሩ ነገስታቶቿ በርከት ያሉ አብያተ መንግስታትን በአንድ ስፍራ አንጸዋል። እነዚህ አብያተ መንግስታት ደግሞ በዓለም ቅርስነት ተመዝግበዋል። በእድሜ ብዛት ግን እርጅና ተጫጭኗቸው ነበር የቆየው። በዚህም የተነሳ ለጎብኚዎች አስቸጋሪ ነበሩ። በተለይ መሰረተ ልማትም አልነበራቸውም እንዲሁም ደግሞ ጉዳትም የደረሰባቸው ነበሩና ላስጎብኚዎች ስራም ትንሽ አዳጋች ሆኖም ቆይቷል። ይህንን ተከትሎ በተሰጠው ትኩረት ይህ ቅርስ በሚመጥነው ልክ በእድሳት ተደርጎ የተለያዩ ስራዎች ተሰርተዋል። የተለያዩ የመሰረተ ልማት ማሟላት ስራዎችም ለዚህ ቅርስ በተሰጠው ትኩረት የተሰሩ ናቸው። ይህንን በሚመለከት ደግሞ ከአስጎብኚ ጋር ቆይታ እናደርጋለን። አብራችሁን ቆዩ። እንኳን ደህና መጣሽ። እንኳን ደህና መጣሽ። እንኳን ደህና። ሰላም ነው? እግዚአብሔር ይመስገን። እንተዋወቅ ማለት በል። አሰገድ ተስፋ ይባላል፣ ከጎንደር ከተማ አስጎብኚዎች ማህበር። እዚህ እንግዲህ በርካታ ጊዜ እንዳስጎበኘሽ ተስፋ አደርጋለሁና ምን ተሰማ? በተለይ አብያተ መንግስታቱ እንደዚህ በአማራ መቅቁ ታድሰው ስትመለከት፣ በእውነት ለመናገር ከባድ ነው። በቅርስ ውስጥ ስትኖሪና ከቅርሶቹ ስትኖሪ ያ ስሜት የሚገባሽ ሶስት ገብተሽ አይተሽ ጎብኝተሽ ስታወቂ ነው። እና ስናስ ጎበኝ ይሄ በንትና ተቃጠለ፣ ይሄ በንትና ቦምብ ተመታ፣ ይሄ እንደዚህ በነበረ ጊዜ ጥቃት ደርሶበታል የምንለውን ነገር እዚህ ጋር ምን ማድረግ ችለናል ማለት ነው። ተጨባጭ ዛሬ ይሄ እንደዚህ ነው ብለን እንድናወራ እድል ሰጥቶናል። ከዚያ ባለፈ ቅርሶቹ እንደ ጥንታዊነታቸው አራት መቶ ዓመት እንዳለፋቸው ሊፈራርሱ ሊወድቁ የነበሩ ህንፃዎች እንደገና ወደ ኋላ ተመልሰዋል ማለት ነው። እንዲሁም ጠንካራ የአውሮፕላን ቦምቦች የመቱ ያፈረሷቸው ጣራዎች በሙሉ እንደገና ወደ ህይወት ተመልሰዋል ወደ ክፍልነት ወደ መጎብኘት የሚችሉበት ደረጃ ደርሰዋልና፣ ይሄ ትልቅ ነገር ነው። ቅርሱ ጥገና ብቻ አይደለም የተደረገለት ባይዘ ይሄ የጎንደር አብያተ መንግስት ማለት ነው። ህይወት ደግሞ ውበት እንዲኖረውም ተደርጓል። ለማስጎብኘት ከአንድ ሰዓት እስከ ሶስት ሰዓት በላይ ይወስዳል። በዚህ ሰዓት ደግሞ እንግዶቹ የመጸዳጃ ጥያቄ ሲጠየቁች የምትወስድበት ቦታ አልነበረም። ስለዚህ አሁን ያ ችግር ተፈጥቷል። መንገዶችም ተሰርቷል ተፈጥቷል። ስለዚህ አሁን የእግረኛ መንገዶችም ተሰርቷል። እንዲሁም ቅድም 3 4 ሰዓት ቁመሽ እና እንግዳው ቁሞ ነው እያወጋ ነው ስናስጎበኝ የነበረ በፊት። አሁን ግን እንደ ይሄን መሰለ ማረፊያዎች ተሰርተዋል በየቦታው ማለት ነው። ከዚህ ባለፈው ትልቁ የጎንደር ጥያቄ ፋሲል ግን ቤት አለ ሲሉሽ ማታ ማሳየታችሁ ነበር። ላይቲንግ ተገጥሞታል። አሁን ሆቴሎች ላይ ሆኖ ያ ፋሲል ቤተ መንግስት መብራት በመገጠሙ ሌሊት ላይ ማታ ላይ ያው ቅድ ጠዋት የነበረ እራት ሲበሉ ማታ የጎበኛችሁት ቅርሳችሁን በጨለማየን ይመስላል ብሎ ለማውራትም ተችሏል። ፊት ለፊት የምትመለከሸው ለምሳሌ ይሄ አዋጅ መናገሪያ የቤተመንግስቱ አዋጅ ሀዘንም ቢሆን ለህዝቡ የሚነገረው በዚህ ሰከላ በዚህ ድልድይ ተመጥቶ ነው የነበረው ድሮ ከላይ ባለው። ይሄ ግን ከአሁን እስከ እድሳቱ ድረስ ወድቆ ነበር። ስለዚህ አልነበረም ነው። ከየትኛው ቃልና አማርኛ መጀመር እንደምችላለ በጥቅሉ ማለት ካለብኝ አሁን ያለውን የእድሳት ሁኔታ ለመግለጽ ቃላት ያጠረኛል ብዬ ብጀምር ደስ ይለኛል። ያሊ ፈራርስ የቀረቡ አብያተ መንግስታቶችን ግንቦችን ማደሱ ብቻ ሳይሆን ይሄ የግቢው ፕላትፎርም ደግሞ በጣም የሚገርም ነው። አንደኛ ግሪን ነገር አረንጓዴ ነገር ማየት ለሕሊና ለሰው ልጅ አእምሮ ረፍት የሚሰጥ ነገር ነው። የምታዩ ሳሩ በጣም ደስ የሚል ነው የእግረኛ መንገዱ ራሱን ችሎ የተቀመጠ ነገር ነው። የምታዩ ነው። በጣም ላይን የሚስብ ነው፣ ማራኪ ነው። አንድ ከገቡ ውጡ ውጡ አይልም። በእውነት እረፍት የእረፍት ስሜት የመዝናናት ስሜት ይፈጥራል፣ አእምሮን ያድሳል። እዚህ አርፎ መውጣት ተዝናንቶ መውጣት ነው እንጂ አድካሚ አይሆንም። የቤተ መንግስቱ አንዱ አካል ነው አይደል? አዎ፣ ይሄ የቤተ መንግስቱ እንግዳ መቀበያ ክፍል ወርቅ ሰቀላ ግንብም ተብሎ ይጠራ ነበር ማለት ነው። በዋናነት እ ጎንን ጎኗ ብቻና እዚህች ግድግዳ ብቻ ነው ቆሞ ነበር። እንደምትመለከቸው ክፍሉ ምን ሊመስል እንደሚችል አልተሰራበትም ነበር እና አሁን እንደገና ከተከተሰት በኋላ ነው ይሄ የምንመለከተው። መለከተው የመጣ ስትራክቸር ማለት ነው። ስለዚህ ይሄ ወርቅ ሰቀላ ግንብን ወደ ኋላ ለመመለስ ፎቶግራፍ ማስረጃዎች ከተጠኑ በኋላ ነው እዚህ ድረስ የደረሰው ማለት ነው። ስለዚህ ይሄ አንድ ንጉስ ሙቶ ሌላኛው ሲነግስ አክሊል የሚጠፋበት፣ አክሊል የሚያደርግበት ክፍል ነበር ማለት ነው። የደህንነት ካሜራዎቹ ይታዩኛል። የእድሳቱ አንድ አካል ናቸው። የእድሳቱ አንድ አካል ናቸው። ከዚያ በፊት ምንም አይነት የደህንነት ካሜራ እዚህ ግቢ አልነበረም። አሁን ወደ አጼ ፋሲል ቤተመንግስት እንግዳ መቀበያ ወደ አንደኛ ፎቅ እንገባለን ማለት ነው። ይሄ ደግሞ የሚያደርሰን ወደ ንጉሱ እንግዳ መቀበያ ክፍል ነው። ወለሉም ጣራውም እድሳት ተደርጎለታል። አዎ በየተወሰነ መልኩ እድሳት እንጨቶቹ ከላይ ተደርገዋል። በዋናነት ግን ታሽን የተደረገው ህይታችን እንደምትመለከችው በሮቹ ያረጁ ስለነበሩ ይከፈቱና ዝናብ ሲገባ ወደዚህ ውስጥ ይገባና ዝናብ አፈራርሷቸው ነበር ማለት ነው። እንዲሁም ደግሞ ለሊት ማጎብኘት ለሚችሉ ኤሌክትሪካል ሲስተም ተዘርጉቶለታል ማለት ነው። ይህኛው ስፍራ ደግሞ ምንድን ነው? አዳዲስ ነገሮችም ከዚህ በፊት ፈርሰው የነበሩ በእድሳቱ የተካተቱ ነገሮችም እንዳሉ እንግዲህ አሁን እዚህ የምትመለከቸው ውሃ ማጠራቀሚያ ገንዳ ነበራቸው እ እንደምትመለከቸው ተከላክሎታል። ቢያንስ አሁን ቆሻሻ እንዳይገባ መከላከያ ተሰርተዋል። ጣራውን ለመስራት ጥረት እያደረጉ ነው ያሉት። እነዚህ የንጉሽ መሄጃ መንገዶች የነበሩት የነበሩ በሙሉ ፈርሰው አልነበሩም። አሁን ተሰርተዋል ማለት ነው። ላይ የምትመለከቸው ማማ አልነበረም፣ ግን ስኬቹ ላይ ወይም ደግሞ ታሪካዊ ሀቁ ላይ ነበረ፣ ግን ተሰርቷል። አበምም ተሰርቷል። ስለዚህ አሁን እንግ በፈለገው መንገድ ገብቶ በፈለገው ይወጣል ማለት ነው። ካለን ጀምሮ በር መስኮቷ ከምትታይ እስከ ላይ ድረስ ፈርሶ ነበር። መስኮቷም አልነበረችም ማለት ነው። ስለዚህ አይጎበኝም ነበር ማለት ነው። ከውጭ በቃላት ብቻ ነው የሚጎበኝ እንጂ የለም ማለት ነው። እቺ ህንጻ የጥበቃ ቤት ናት። ከታች እንደ ተመለከተ ሲያጠኝ ግን ከስር መሰረቷና ይዘው ነው ወደ ላይ ይዟት ወጡት እንጂ እቺ ማለት ያልነበረች ማለት ነው። ግን ቅርሷ ስትራክቸሯ ስለነበረች እንደዚህ ነበር እያልን በቃል ነው ስናወራ ነበር። ልክ እንደ እዚያ ማለት ነው። በርካታ ታሪኮችን የሰነደ ቤተ መዛግብትና እሱም ደግሞ እድሳት ከተደረገላቸው መካከል ነው። አዎ ይህ ቤተ መዛግብት እንግዲህ በሰሃራ አፍሪካ ታሪክ ብቸኛው ቤተ መዛግብት ነው። በአፍሪካ በራሱ ፊደል ጻፍበት የነበረ የመጀመሪያው ቤተ መዛግብት ነበር ማለት ነው። ስለዚህ እንደምትመለከችው ሙሉ ቅመነ ቁመና አግኝቷል። ቤተ መንግስቱ እንደገና ተሰርቷል። ፊት ለፊት የምትመለከችው የጻድቅ ዮሀንስ ቤተ መንግስት ነው፣ ሌላኛው እድሳት የተደረገለት። ስለዚህ እንደምትመለከችው በጣሊያኖች ሲሜንቶ ተደርጎ ነበረ። ይህን ሲሜንቶ በማንሳት እንዲሁም መስኮቶቹ እና በሮቹ ሊወድቁ ወይም ደግሞ ንፋስ ጥሏቸው ነበር። ከላይ ደግሞ የምትመለከተው ንቅሳት እንዲሁም ደግሞ የዚግዛጎቹ የጎንደር ጥልፍ ወይም ደግሞ አለም በቃ የምንለው ጥልፍ የተወሰደበት እና የአክሱም መስኮት እና የላሊበላ ቀይ ድንጋዮች የተሰሩበት ቤተ መንግስት ለመፍረስ ተቃርቦ ነበር። እንዲሁም ሲሚንቶ ስለሆነ ከ80 ዓመት በላይ አቅም ስላልነበረ ሲሚንቶ ኮንደንስ ሊያደርግ ነበር። ስለዚህ ይሄንን አዲስ አበባ አስተካክለው ልናል። በርካታ ነው እዚህ የሚጎበኙ ያለው ነገር እኛ ደግሞ ጥቂቱ ነው ለተመልካቾች ያደረስነው በጣም እና መሰግናለን እናመሰግናለን። መልካም ጊዜ ይመኛል።